ሰላም የኔ ተወዳጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለመጀመሪያ ጊዜ ብሎግ እየሰራው ነው። ና የኔ ተወዳጆች ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። እና ከእንቅልፌ እንደተነሳው ያው ቤት እያጸዳው ምናምን ማለት ነው እና ከዛ እዚህ አጸዳው እዚህ ደግሞ ግብ ደግሞ እያዘረብ ይሄ ደግሞ ሽንት ቤት እያጠቡኝ ነው። ሀማም ከዚያ ተሎ ተሎ ተሎ ተሎ ተሎ ብዬ ቤቱ ዝግት ከዛ ደግሞ ከፈት ወጠት ከዚያ እዚህ ደግሞ ልጆቹ ተኝተዋል። ተነሷል ነሳ ጸብ ነው ትላለ ከዚያ እዚህ ደግሞ ይሄ ደግሞ እንትንም ምንድነው፣ ይሄ ምንድነው ስሙ ረሳሁት፣ አስታውሱኝ። እና መጀመሪያ በውሃ ነው ያጠብኩት። ቤቱ የእኛ ሁልጊዜ ነው የሚታጠበው። ከዛ መጨረሻ ላይ ይሄ ደግሞ ምንድነው፣ ይሄ እነሱ ክላስ አላጸደሁትም ነበረ ላፀዳው ነው አሁን ማለት ነው። ከዛ ተለተለተለ ብ ማለት ነው ይህ ኮምፒውተር አልነሳ አለ እኮ እነዚህ ልጆች። እዚህ ደግሞ ተጋድሟል አንዱ። ከዛ ተለተለተለተለ ብለን ደግሞ ይሄ ደግሞ ቆሻሻው ከዛ ቤቱ እንከንሰዋለን። አይ የኔ ጀግና አቤት ፍጥነት! ይህ ደግሞ መቅሰል አለማጠብ ነው እና ማለት ነው። እህቶቻችን እንደዚህ ሞክሩት፣ ማለት እየቀረጻችሁ የምትሰሩ ከሆነ አይታክታችሁም፣ ቶሎ ትጨርሳላችሁ ምናምን። እና ካሜራ ይዛችሁ እየቀረጻችሁ ስሩ፣ ከዛ መስራት የማትፈልጉት ነገር ሁላ ትሰራላችሁ እዚህ ብቅ አልኩኝ እኔ ይው መጥበቅ ደሞ እንደዚህ ሆነ ነበረ። ይህ ደሞ ሪሃት ይባላል፣ ጥሩ ጠረን አለው። እዚህ ደሞ እንቦክረዋለን። አሁን ጨርሼ ማለት ነው። ሁሉም ጨርሽ ቤት አጠብጎት ሀማማ አጠብጎት ምናምን፣ ከዛ በኋላ ያው ጨረስን አሁን።